እንኳን ደስ አለሽ የኔ ቀን ማለት ነው ሀይሚዬ እንኳን ተሳካልሽ ሁሌ ብሩኬ እንግዲህ ወደ ዱባይ ይሄዳለሁ ብሎ ያንገበገበች ነበረ በጣም በጣም ማለት ነው። ብዙ ነገር ያደረገች ነበር። እንኳን ደስ አለሽ የእኔ ቆንጆ እንኳንም ተሳካለች ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ የሳራ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም፣ ሰላም፣ ሰላም ይበልልን። ሰላም፣ ሰላም ክርስቲያኖቶቼ፣ እንዴት ናችሁ? ባላችሁበት አለ ይጠብቅልን። እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ አስተሳሰብ በማስቀመጥ በመስቀላት የተሰሩ ዲዛይን በማድረግ ቤተሰብ ሁሉ ተቀላቀሉ ማለት ነው። እንግዲህ ዛሬ እንድ- የሚያምር በውቦቹ መጥቻለሁ እላቸዋለሁ። በነገራችን ላይ ሁሌ ውብ ናቸው ማለት ነው። ሁሌ ደህና ነገር ያስተምሩናል። እንግዲህ ምኞቻቸውን አይለየን እላቸዋለሁ። የሚመኙት ሁሉም የሚፈልጉትን ሁሉ ያሳየን። እንግዲህ ያሳየን ናቸው ምኞታቸውን እላቸዋለሁ። ዛሬ ሀይሚዬ ከተና መቼለታ ነው ከቡድ ሀገራ ላይ ሆኖ ቪዲዮን ሰርቶ ነበረ። ቪዲዮን ሰርቶ አዲስ አበባ ተደውሎልኛል። ብሩኬን እሺ ካለኝ ይዤው ሄዳለሁ አስቸኳይ ነገር ብላ ነበረ። ብዙዎቻችን ጓጉተን ነበረ። ምን ሆና ምን ምን አዲስ ነገር አለ ምን ተፈጠረ ብለን ብዙ ነገር አስበን ነበረ ማለት ነው። እያችን ነገር ደግሞ ምንድን ናት በማለት ቪዲዮውን እስከ መጨረሻ በማየት እረዳችኋለሁ ማለት ነው። እንግዲህ ፋሚሊ ሁሌ ብሩኬ ያስፈራራት ነበረ ፓስፖርት ስለሌላት ማለት ነው። ፋሚል ፓስፖርት ስለሌላት ሁሌ ያስፈራራት ነበ። ብሩኬ ፓስፖርት ስላለው ሁሌ ነበረ ያስፈራራት። እንግዲህ ተሳክቶላታል ማለት ነው። እንግዲህ ነው ካላችው የተጠራችው ሄዳ ነበረ። ሄዳ ሄዳ ሄዳ ማለት ነው። እንግዲህ አዲስ አበባ ፓስፖርቷ ናርቆላት ተጨርሶ ነይወሰጂ ለማለት ነው እላቸዋለሁ። እንግዲህ በጣም በዚህ የበለጠ ደስታ ምን አለ? ፓስፖርት መያዝ ማለት ብዙ ነገር መያዝ ማለት ነው። አንድ እድል ማለት ነው። እድል መሞከር ማለት ነው። በጣም ደስ ይላል። እንግዲህ ብሩኬ ደግሞ አሁን ተራው ያለቃቅሳል ማለት ነው። እንግዲህ እስከ መጨረሻ እናያቸዋለን ማለት ነው። እንዳስጠቀሳት ማለት ነው። አሁን የትም የትም ሆነ አንድ ላይ መሄድ ነው። አንድ ላይ ተለይቶ መሄድ የለም። ሁለታችሁም አንድ ላይ ማለት ነው። እንግዲህ ሁለታችሁም የፈለጋችሁትን ሀሳባችሁን ሁሉንም ነገር አንድ ላይ ብሩኬም፣ አልሚዬም እቅ ብሩኬ አሁን ተይዘዋል ተጠልፈዋል ማለት ነው። እየትም ሀገር እየትም ይሁን አልሚዬን በኪሱ በኪሱ ይዞ በደረቱን ይዞ የሚሄድበት ሀገር ይዞ እንደሚሄድ እርግጠኛ ነኝ። አሁን ፍቅር ያሸንፋል ማለት ነው። እች ልጅ እንግዲህ እንደዚህ አይነት ማረጋዋ ማለት ነው። ያው ያላቸው ፍቅር ታቃላችሁ ሁለቱ ማለት ነው። ታቃላችሁ ማለት ነው። ፍቅራቸውን እንደበዛ ማለት ነው። እንደጨመረ ማለት ነው። መሻላ ያላችሁ አለው። እኔም በጣም ነው ወላሂ እነሱ እንግዲህ ቪዲዮን እስከ 6 ድረስ በጉጉት ነው የምንጠብቀው፣ ለብዙ አለ። ምክንያቱም ጥሩ ነገር ነው የሚያስተምሩን ጥሩ ፍቅር ያለው ነገር፣ ጥሩ ነገር፣ የሚጣፍጥ ነገር፣ ደስ የሚል ነገር ስለሚያስተምሩን ማለት ነው። እኔ ደግሞ ወላ በጉጉት ነው የምጠብቃቸው ማለት ነው። በጉጉት ቃ እንዲሳዳምጣቸው ነው ሙሉ እስከ መጨረሻቸው። ግን ያሳምርላቸው እንግዲህ። ስለ አራትም ልጆቿ አንስታ ነበረ አንስቶ ነበረ ብሩኬ አንስቶ ነበረ እንግዲህ ብሩኬ ደግሞ ያው ያህን ሀይሚ እንዲገባት ብሎ ወፎቹ ደግሞ ሁለት ወፎቹ እንግዲህ እንደነሱ ፍቅር የሆኑ ሲጫወቱ አይቶ ፍቅር የሰሩ ነው ምናምን አለ ምንድን ነው ግን እሱ ግን አንገባኝም ማለት ነው ፍቅር ይሰራሉ ማለት ያው ይስቃሉ ይጫወታሉ ማለት ነው በተለይ እንግዲህ እነሱ እንደሱ ራሱ እያዩአቸው ነበረ ያው ምክንያቱም እነሱም እንደነሱ ማለት ነው። በጣም ደስ የሚል እንግዲህ የነበረ እንግዲህ አልሚዬ አሁን አንተ ቻለችም አንተ ቻለችም አንተ ቻለችም ቻለችም አንተ ቻለችም ማለት ነው፣ የምትሄድበት ከእንግዲህ እውነት ከሆነ አሁን ብሩኬ ማለት ነው ልትሄድ ያሰብክ ከሆነ እስቲ አሁን ሂድ ማለት ነው። አሁን ሂድ ማለት ነው። ይኸው አሁን ሂድ እስቲ አሁንማ የሚከተል ሞልተዋል፣ ሚከተል ሞልተዋል። ሸብረቅ ሸብረቅ ብላ እንደው ማለት ነው ይኸው አሳይተሃለች ማለት ነው። ልብህ ግን ፈርተዋል በጣም ልብህ ፈርተዋል በጣም ነው የፈራውን። ልብህን ማለት ነው ጨንቀዋል፣ ጨንቀዋል በጣም ነው የተጨናነቀው። ምክንያቱም እንደዚህ አይነት አድሜት አረጋለች ብለህ አላሰብከውም ነበረ። ፓስፖርት ለማውጣት እድል አላት አልክም ነበረ። ሁሌ ታስፈራራት ነበረ፣ ታስፈራራት ነበረ። ግን ያው ማስፈራራት ሳይሆን እውነትም ነበረ። ፍቅር ያሸንፋል። ሰብ ማለት ነው ቀራ ማለት ነው። ዱባይ ወደ ዱባይ ማለት ነው። አሁን ወደ ዱባይ ይሁን ወደ ሳውዲ ይሁን ወደ አውሮፓ ይሁን ወደ አሜሪካም ይሁን ካናዳ ይሁን አሚዬን በኪስ በደረት አድርገ ሸብረቅ ያርግ። እንግዲህ የምትሄድበት መንገድ ወርቅ ሆነላችሁ ብለን አብረን ነው የምንሸኛችሁ። ልባችሁ ከሆነ ማለት ነው። አሁን ተማን ብቻዬ ነኝ ተማን ነው ቪዲዮ የምሰራው፣ ይደብረኛል። አንተ ገሌለ እኔ ማን አለኝ ማለት የለም። አልምዬ ማለት ነው ደረስሽበት፣ ደረስሽበት። ሁሉም ምኞትሽ ተሳክቶልሻል፣ ተሳክቶልሻል። ደስ ብሎናል። እንኳን ደስ አለሽ አልምዬ። እኔ ልቅልቅ ማለት ነው። እንኳን ደስ አለሽ ደግሞ ሳትመላለስ ምን ሳትል በሳምንት ውስጥ ነው ይሄ ነገር የተሳካላት ማለት ነው። በጣም የሚገርም ነገር ባይዘዌ በጣም የተለያዩ ማለት እንደ ልጅ እኮ ነው። ሽሮሮሮ የሚያረጋት ሽሮሮ አይናይና ነው ሲያያት ምግብ ይሄን ነው። ሌላ ሰው ትቀማኛለች፣ ሌላ ሰው ይቀማኛል ብሎ ብዙ ነገር ያስባል፣ ፍቅር ያለው ሰው ሲተኛም ሲያድርም ማንጠልፎብኛል ብሎ ያስባል ማለት ነው። እሷም ታስባለች። ያሰጋታቸው ፍቅር የሆነ ወን ልጅ ነው እንጃ። ብቻ ሁለታችሁ ምን እንዳገናኛቸው አላህ ነው የሚያውቀው። ማሻ አላህ ብያለው። ማሻ አላህ ፍቅራችሁ ይጨመር እስከ መቼም አይ ማለት ነው። ብዙ ነገር እንሰራለን ዘንድ ቤቱ በሮች ጥሩ ነገር ይሰራሉ። ልጆቻችሁ የአራት ልጆቻችሁ ጥሩ ነገር ነው የምታስተምሯቸው። እንግዲህ አራት ልጆች አባት እና የእናት አስተዳደግ ነው የሚጠይቀው። እነሱ ጥሩ ነገር ካሳድጓችሁ፣ እነሱ እንደዚህ ጥሩ እናንተ ጥሩ ከሆናችሁ አራቱን ልጆቻችሁ እንደዛ ነው የሚሄዱ ማለት ነው። እንግዲህ ይሄ አራት ለች እንግዲህ እኛ ጣ እንደነሳ አካላት እርግጠኝነት ማለት እንግዲህ በጣም ንጃ ደስ የሚሉ ማለት ነው። እንግዲህ ያው እሷ ደግሞ አንድ ራሷን በቃ ታቃላችሁ መቆጣጠር ያቅታታል። እሱ ስታይ ማለት ነው የሆነ ፍቅር ሜዳ ውስጥ ነው የምትገባው ማለት ነው። እሱም እሷም እሱም እሷ ሲያይ እንደዛ ነው የሚሆነው ማለት ነው። እንግዲህ ይሄ የማይጠበቅ ነገር ነው። በነሱ የምንማረው ላቸዋለሁ ቤተሰቦች፣ እውነት እናንተስ ምን ይመስላቸዋ? እንደዚህ አይነት ፍቅር ያላቸው ሰላም ያላቸው እንደዚህ በቃ ደስታ ያላቸው ሰዎች ስታያቸው ማለት ነው ምንስ ይሰማችኋል? ምንስ ታያላችሁ? ምን ስትጓጓላችሁ? እኔስ እንደዚህ ካረኩት ከጓደኞች ጋር ከጓደኞች ጋር እንደዚህ እስካረኩላችሁ እንደምትመኙ እርግጠኛ ነኝ ሁላችሁም ማለት ነው። ምን ይሆን

ያሳያሉ ነው ማለት ነው። አሁን ጥሩ ጥሩ ነገር እንግዲህ እያሰቡ ነው። ማለቃቀስ ትተዋል ማለት ነው ዩቱበሮቹ። እንግዲህ በሀይሚዬ እና በብሩኬ ትምህርት ይመስለኛል። እንግዲህ ጥሩ ነገር ማለት ነው። እንግዲህ ደስ ይላል። እንኳን ሀይሚዬ፣ እውነት እንኳን ደስ አለሽ። ምኞትሽን እንኳን ማሳካለሽ። ቤችናችና ቅርታ ሰርኩናችና ሀይሚዬ፣ ሀይሚዬ እና ብሩኬ እንኳን የምትሄዱ ቦታ ደግሞ አንድ ላይ ማለት ነው። ሁላችሁም፣ ሁለታችሁም ማለት ነው። እየተሸበረቀረቀ ያላችሁ ደግሞ በዚህ እንግዲህ ቤተሰቦች ያላቸው አስተያየት በኮሜንት በማስተዋወቅ ቤተሰብ ሆኖ ተቀላቀሉ ያለው አስተያየት ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ ባይ።